ሰምት ሀል አይደል? እየሰማን አይደል? መቼም ቢሆን እኔንም ሆነ ልጆችን አጠገኛለሁ ቁሚያለሁ።

አየሽ ሚስጥሩ እንዲወጣ ስለማይፈልግ ነው እንደዚህ አድርጎ አየሽ ብዙ ቀን ላናግረው ሞክሬ እንደዚህ እያደረገ ነው ያስቸገረኝ ታዲያ እንዴት ነው በየት በኩል ነው እኔ እንዴት አልፌ ነገሮች ማስተካከል የሚችለው ሁላችሁም ይሄ የራሳችሁ ስህተት አለባችሁ አንተ በተለይ ማለት ነው እሺ ምን ማድረግ ነበረብኝ ነው እያደረገ ያለው ነገር እያየሽ ነው ያናድድም

ይሄ ነገር እሷ እጅ መግባት የለበትም። እኔ መናገር ካለብኝ እንኳን ለብቻችሁ መጥቼ ነግራችኋለሁ። ውብ ግን እሷን መስማት የለባትም። እኔ እሷ እንድሰማ አልፈልግም። አንቺ ደግሞ ዞር በይልኝ፣ ምን አገባሽ ፋፊ? እባክሽ ተረጋጊ። ለዚህ ነው የጠራሽን፣ ሙቢ? ለዚህ ነው ነገሮች እንዲስተካከሉ አትፈልግም። እና ታዲያሽ ምን እናድርግ? ነገሮች እነሱ ፊት እኔ ማውራት፣ ምንም ነገር ማውራት አልፈልግም። በተለይ እሷ ፊት እኔ ምንም ነገር አላወራም። ለምንድን ነው እኔ ፊት ማውራት ያልፈለግሽ? አንቺ ዞር በይልኝ። አትጠጊ፣ አትጠጊ። ፋፊ፣ በእናትሽ ተረጋጊ። አንተን ነው የምንጠብቀው ሙቢ። እኔ አንተን ማስቀየም አልፈልግም፣ ታውቃለህ

መናገር እንኳን ካለብን ጉዳይ እሱ አርግ የሚመለከተው፣ እኛ እሱን ነው ማናገር የምንፈልገው። ስለዚህ እሱ እንድናናገረው ደግሞ እናንተ እድል ስጡልኝ። ለምንም እኒደው መናገር

የሰው ልጅ ናቸው ቆሻሻት፣ ወይ? አረ እባክህ ተው እንጂ። ለኔ ግን እንደዛ መስሎ አይታዩኝም። ይቅርታ አልክልኝም። እንደዛ መስሎ አይታዩኝም። አይመስሉም እኮ እንደዛ። የሰው ልጅ ይመስላል። እስቲ የሰው ልጅ እንደዚህ ያረግም? ልንገርካ አንተ። ምን ምን ማለት ነው? ምን ማለት ነው?

ብዙ ምለው ነገር አየህ አይደለ? ይሄን ይፈጠር ነው አይደል? ፈልገው ይሄን ይፈጠር ነው። እነሱ በሌለበት ነው። እነሱ አይኑሩ። እነሱ መኖር የለባቸው። በቃ መኖር ገብተው እየበጠበጡ ያሉት እነሱ ናቸው። በጣም ቀላል ነው። ገባሽ ቢያንስ እነሱ ይውጡና እኛ እናወራለን አስወጣሁ ከፈለክ መውጣት ትችላለህ አንተ ግን ተናገር ገባህ ተናገር ተናገር እስካሁን በጣም ታግሻለሁ ናም ታግሻለሁ ሰማ ስለዚህ ተናገር ምንድን ነው ምንድን ነው ያለ ጉዳይ ውብዬ አሁን መናገር እስካሁን ድረስ ማለት ነው ታግሻለሁ ውብዬ ግን የማወቅ መብት አለኝ በርበል አትንካኝ እንደዚህ አትንካኝ

እውነቱን ከነገርኩኝ በኋላ የምትወጣው ከዚህ። ሲጀመር እውነቱ ቢነገርሽ ማለት ነው። ምን አገባሽ? አዎ ምን አገባሽ? ዛሬ ነው

ለኔ የሞተ ሬሳ ለኔ ምን ማረግልኝ? ሲጀምር ቆሻሻ ነው ሬሳ ተሸክሞ የሚዞረው ዘር። ዝም በል። መስማት የምፈልገው ነገር አለ፣ ንገረኝ። ምንድነው ያለ ጉዳይ በል። እኔ እኮ እነዚህ እንዲሰሙ ስለማልፈልግ ነው ውብዬ። መስማት ካለብሽ እንኳን ለብቻሽን እነግርሻለሁ። እኔ መጥቼ ውብዬ ሁሉም ነገር የሰማሁት እኔ ግን አንቺ እንድትጎጅብኝ ስለማልፈልግ ነው። እች ልጅም ተረጋጊ ብዙ ነገር ምንም አይነት ነገር መናገር አልፈልግም። ማውራት ካለብን እንኳን ሁለታችሁ ባላችሁበት ነበር ለማውራት የፈለግኩት፣ ግን እንደምታዩ ነው። እነሱ ፊት እኔ ምንም ነገር ማውራት አልፈልግም። ጉዳዩ ምንድን ነው? ምን ብትነግረና ምን ብታስብልካ ነው ነገሮችን ከጀመርክ በኋላ የሆኑን ነገር ተናገር እንጂ አስጨነቀን። እኮኛ ልማር በል ተናገር፣ እየጠበኩ ነው። እና ይሄ ነገር ሚስጥሩ እንዲወጣ ስለምትፈልግ ነው። በቃ ነገሮቹን በቃ ቢያንስ ን ያለበት ቤት ምንቤት እንደሆነ እንድትል አይደለም፣ እውነቱ እንድትናገር ነው። ፋፊ መልካም ሰው ናት። ፋፊ እንደዚህ ናት አትበልኝ። እኛ ሳ ተጋብታቸዋል ሌላ ነገር አለ።

ሙ ስትለኝ እኮ እየመጣን ያለ ከአንተ ጎን ለመሆን ነው አይደለ? ለምንድን ነው ቆይ ታዲያ እንደዚህ መናገር የፈለግከው ነገር ለምን ትናገር? ልጅቱ ለምንድ ነው ቆይ እንደዚህ እያስፈራራች ያለው ራስ? ለምን አንቺ ስለኔ ስሜን እንድታነሽ አልፈልግም። ሲጀምር የለም፣ ባለጌ ሽፋፊ ደናነሽ አሁን ምንም ነገር ሊፈጠር የማትፈልግ ከሆነ እነሱ እንዳስመጣችሁ አስወጣልን መጀመሪያ ነው ሲውጡ ነገሮችን እንዲስተካከል ትፈልጋለ የምትፈልግ ከሆነ እነዚህ ሰዎችን አስወጣልኝ። ነው ለምን ለምን ለምን ምን

አንድ ነገር ልንገርህ፣ አይደለ አሁን ሁለቱ ጋር ሆነ አንዱን ምረት፣ እንጂ በቃ። ምንም እኔ ምንድነው? እሺ ምን እናስተካክላለን? መቼ መቼ? ዛሬ ካልተናገርኩ በሞቴ። ስሞትልሽ፣ በእግዚአብሔር አትናገረው። ምንም የሚስተካከል ነገር የለም። አንድ አንድ ሳምንት ብቻ ንገረው አልሰጥህም፣ አልሰጥህም እያሰደብከኝ ነው አይደለ? ስለዚህ እኔ ልናገር፣ እኔ ልናገር። አንድ ሳምንት ምን አለ? አንድ ሳምንት ምን አለ? ምን አለ? አንድ ሳምንት በአንድ ሳምንት ውስጥ ምን አለ? አልፈልግም፣ አልፈልግም። በቃ እንስጠው ፋፊ። በቃ አሁን አንድ ሳምንት አይደለ? ቅርብ እኮ ነች። በቃ እንስጠው

ንገረኝ ንገረኝ፣ ምንድን ነው? ንገረኝ ምንድን የደበከኝ? እሺ፣ ለእኔ ብቻ ትነግረኛለህ? ይዤ ለሄድ ዛ

ናይ ደሞ ቶሎ ነገሮች የምታስተካክል ኮን አስተካክል። እኔ እንድጨቃጭቅ እና እንጣል አይደለም የመጣሁት እዚህ። አንተ ለምን ደሞ ማትረጋጋ? ቆይ አንተ ራስህ እኮ ነዚህ ሁሉ ለምን ትጠራለህ? እነዚህ እነዚህ እነዚህ ነው

እንዴት ግልጽ ሳይሆን እንዴት ነው? እንዴት ግልጽ አድርገው። እኔ ለብቻ እነግርሀለሁ። ስማ፣ እኔ ነኝ እኮ ከእሱ በፊት ነበርኩ። ከእሱ በፊት ገባክ? ቀድመ መናገር ካለብህ ለእኔ ነው። እየሰማኝ ነው። ስለዚህ ንገረኝ፣ እያዳመጥኩ ቲጂ። እያናደርከኝ ነው። መስማት ፈልጋለሁ

በቃ የሱ ሚስጥር ማለት ያንቺ ሚስጥር ነው እስካሉ ድረስ ምንም አይነት ነገር አላወራም። እንዳወራ ከፈለግሽ አስወጭልኝ። እራስህ እያለህ ለምንድን ነው ሌላ ሰው እንዲናገር እንድምትፈልገው? በቃ

ይሄ ነገር እንድናገር እያስገደድከኝ ነው። አስወጣልኝ፣ አስወጣና ለብቻ አንተ ብቻ ነው ማግኘት እንፈልጋለን። አንተ እኔ፣ እሷ ቀድሜ እነግራታለሁ። በቃ ተነስ፣ ተነስ። እነሱ እንዲሰሙ ለእነሱ በቃ እኔ ህይወታችሁ እንዲበላሽ አልፈልግም።

እነዚህን ሰዎች ይዘሚጣ ሰዎች አይደል? እነዚህ ቆሻሾች እኔ ሰው መስሎ አይታየኝም። ከዚህ በኋላ ማለት ነው አይደል? ቢሆን እኔንም ሆነ ልጆችን በጣም አንተ በጣም ማትረባ ሰው